ትናንት የቆሻሻ መጣያ የነበሩ በዳርቻቸውም መኖር ይቅርና ማለፍ የሚያሳቅቁ ብሎም ለበሽታ የሚዳርጉ ትናንት አሳርብተው የሚመግቡ የነበሩ የቀድሞ መልካቸው አድፎ ወዛልባ ሆኖ ከጥቅማቸው ይልቅ ጉዳታቸው አመዝኖ ለዘመናት ተሻግረው ነበር የአዲስ አበባ ወንዞች። የሰባስድስት ወንዞች ባለቤት የሆነችው አዲስ አበባ የወንዝ ዳርቻ ልማት እቅድን በመንደፍና በመተግበር እነዚህን ወንዞች ከተፈጥሮና ከብዝሀ ሕይወት ጋር በማስታረቅ ከሞት ወደ ሕይወት ከአሳቃቂነት ወደ ጸጋነት ከጤ ጤና ጠንቅነት ወደ መዝናኛ ስፍራነት ከምንም እልፍ ገጽታ ማላበስ ተችሏል። ይህም ኢትዮጵያውያን ተባብረው ሲወስኑ የመፈጸም አቅማቸው ምን ያህል እንደሆነ የሚያሳይ ስለመሆኑ ይጠቀሳል። እኛ ኢትዮጵያውያን ባለቤቶቹ የሀገራችን ብልጽግና ግድ የሚለን ተጠቃሚዎችም ይሆን ለልጆቻችን ብቻ ሳይሆን ለልጅ ልጆቻችን የመስራት ዕድል ያገኘን ሰዎች ቆርጠን ስንገባበት ከውጭም የተማርነውን በሀገር በቀል እውቀትም ተጠቅመን 45 ኪሎ ሜትር ባለፉት ሰባት ወራት ውስጥ መሸፈን ችለናል። ወንዙን መጠበቅ ብቻ አይደለም። የወንዝ ዳርቻውን ማልማት፣ አካባቢ ማልማት፣ ለነዋሪዎቻችን የተሻለ መኖሪያ አካባቢ ማዘጋጀት፣ የተሻለ መጠቀሚያ እና በጋራ የሚኖሩበት አካባቢዎችን መፍጠር ችለናል። የአዲስ አበባ ወንዞችን ያጸዳው የወንዝ ዳርቻ ልማት ከሌሎች ፕሮጀክቶች ጋር ተጣጥሞና ተያያዥ ሆኖ መሰራቱ ልዩ ያደርገዋል። ይህ መሆኑ ደግሞ የትራንስፖርት ፍሰቱን በማሳለጥ አዲስ አበባን በቱሪስቶች ተመራጭና ተወዳዳሪ ከተማ የሚያደርጋት ይሆናል። በነኚህ ልማቶች የሰራ ነው፣ ፕሮጀክቶቻችንን ማገናኘት ነው። ስናገናኝ አንደኛ በመንገድ በወክወይ፣ በሳይክል፣ በሞተርና እና ሞተር አልባ ትራንስፖርቶች እንደ ልብ የተገናኘና አንድ አይነት ስታንዳርድ ያላቸው ደረጃው ተመሳሳይ የሆነ ክብራችንን ከፍ የሚያደርጉ ቱሪስትም የሚስቡ ስራዎችን መስራት ነው። ሁለተኛው ደግሞ አያይዘናል የምንለው በቪው ነው። ይሄ ኮኔክቲቪቲ ብቻ ሳይሆን ትራንስፖርትን ማሳለጥ ይሄ በከፍተኛ ሁኔታ የቱሪስት መስህብ ስፍራ እንደሚሆን ምንም ጥርጥር የለንም። የወንዝ ዳርቻ ልማቱ ይዞት የመጣው ዋናው ዕድል የማህበረሰቡን ጤና መጠበቁ ነው። ይህም የአዲስ አበባ ወንዞች የቆሻሻ መጠያ ስፍራ ስለነበሩ ማህበረሰቡ ለከፍተኛ ችግር ተዳርጎ ኖረዋል። አሁን ግን ይህ ችግር ተቀርፎ ወንዞቹ ወደ መዝናኛ ስፍራነት ተቀይረዋል። በሌላ በኩል እነዚህ ወንዞች መልማታቸው የደህንነት ስጋትነታቸውን አጥፍቷል። ከዚህ በፊት በዚህ መንገድ ያልነበረ አሁን ውበት እንዲሰጥ ተደርጎ በዚህ መልክ የተሠራ ነው እና የወንዙ ድምጽ፣ የድንጋዩ ክምር፣ የዛፎቹ ጥላ እና የሳሩ ጋር ያለው ቅንብር ተፈጥሮ ጋር ያለው ቅንብር እንዴት በዚህ መንገድ ውበት እንደሰጠ የሚያመላክት ስራ ነው ማለት ነው እና ትልቅ ትልቅ ስራ ነው። ትልቅ ውጤት ነው። የዚህ ወንዝ ዳርቻ ልማት በትልቁ ችግር የፈታው የደህንነት ስጋት፣ ሰዎች የሚነጠቁበት፣ የሚደበደቡበት፣ የሚዘረፉበት አልፎም ለከፋ ጥቃት የሚጋለጡበት አካባቢዎች ናቸው ወንዝ ዳርቻዎቻችን ማለት ነው። ከብክለቱና ከዛ ባለፈ ለእንደዚህ አይነት ጉዳዮች ተጋላጭ የነበሩ ናቸው የወንዝ ዳርቻዎቻችን ይህንን ቀርፎታል ማለት ነው። የአዲስ አበባ የኮሪደር ልማት ለበርካታ ዜጎች የስራ እድል በመፍጠር 24 ሰዓት ሰባቱንም ቀን የመስራት ባህልን ማላመድ ችለዋል። የወንዝ ዳርቻ ልማቱም ለሺዎች ጊዜያዊና ቋሚ የስራ እድል በመፍጠር ህይወታቸውን ማሻሻል ስለመቻሉ ይነገርለታል። ይሄ የወንዝ ዳርቻ ከላይ በጀመር ነው የንብ ማነብ፣ የአትክልት ልማት በተጨማሪ እዚህ አካባቢ ደግሞ ሌሎች ህብረተሰቡ የሚያመርታቸው ምርቶችን ለዚህ ወንዝ ዳርቻን ተከትሎ ለተገነባው ልማት ለመጎብኘት የሚመጣ ሰው የስራ እድል ለመፍጠር ነው የተሞከረው። የአዲስ አበባ ወንዞች በዚህ መልኩ የመልማታቸውን ጥቅም ዛሬ ካየው ሰው በላይ ከወንዞች ጋር ጉርብትናን ፈጥሮ ለዘመናት አብሮ የኖረው ሰው የበለጠ ይረዳዋል። ለዚህም ደግሞ ነዋሪዎቹ ትናንትና ዛሬን አነጻጽረው እንዲህ መሰክራሉ። ያ የነበረ ቆሻሻ ተወግዶ በርከን ወንዞች ለምተው እንደዚህ ተስተካክለው ስናይ ለሀገር ኩራት ነው። ይህን ማየት በራሱ ትልቅ እርካታ ነው። ያ የቆሻሻ የነበረ ያ ለአካባቢው ለጤና ፀር የነበረ ያ ለወንጀል ተግባር ይውል የነበረ ቦታ ተመልሶ በዚህ መልክ ሲደራጅ ተፈጥሮን ከመጠበቅ አየር ንብረቱን በጥሩ ሁኔታ ከመመለስ አረንጓዴ ልማትን በተያዘበት አኳኋን ከማሳለጥ አኳያ ሲታይ ይሄ ትልቅ ለውጥ ነው።